ጤና ይስጥልኝ ተመልካቾቻችን፣ ይህ ብሩህ ተስፋ የተሰኘው ፕሮግራማችን ነው። እንደ ሁልጊዜ ሁሉ እንግዲህ በብሩህ ተስፋ ፕሮግራማችን የተለያዩ እንግዶችን ይዘን እየመጣን የምንወያይበት ሰዓታችን ነው። በዛሬው ርዕሳችን ደግሞ በመስማት የተሳናቸውና ትምህርት ጉዳዮች ላይ ነው ቆይታ የምናደርገው። ከዚህ ቀደም ይህንን እንግዳ ይዘን ቀርበን ነበር። ፈድሉ መሀመድ ይባላል። በስልጤ ዞን ወራቤ ከተማ ውስጥ የመስማት የተሳናቸው ማህበር ፕሬዚዳንት ነው። በጣም ታታሪ ወጣት ነው። ከዚህ ቀደም ተገናኝተን ነበር። በዛሬው ደግሞ አዲስ ነገር አለ ስላለን በድጋሚ ተገናኝተናል። ፈድሉ፣ እንኳን ደህና መጣህ። እንኳን ደህና ቆያችሁ። አመሰግናለሁ። ስሜ ፈድሉ መሀመድ እባላለሁ። ተጠፋፍተን ነበረ አላል ከተገናኘን ትንሽ ጊዜ ቆየን። አዲስ ነገር አለ ብለህ ነበረ፣ ስለ እሱ አዲስ ነገር እንድናወራ እና እንዲሁም ደግሞ ያየሁ ይመስለኛል ትምህርት ቤቶች ገንብታቸዋል። ማህበራችሁ በጣም ተጠናክሯል። መስማት የተሳናቸውን በደንብ የተሳተፉ ነው። በስልጤ ዞን አንደኛ ሳይሆን አይቀርም። ምን አዲስ ነገር አለ እስቲ? አዲስ መረጃ አለኝ ስልጤ ዞን ወራቤ ከተማ ዋናው ዓላማው ትምህርት ቤትን መጀመር ነው። ዋና ዛል በወራቤ ከተማ አስተዳደር አብዛኛው ደስ ብላችኋል። ትምህርት በመጀመር ስልጠና በመስጠት በስልጤ ዞን ዋና ኃላፊ የትምህርት ቤት እንቅስቃሴውን አይቷን ምልክት ቋንቋ አይቷን በክፍል ውስጥ ያለውን ትምህርት አይቷን ደስ ብላቸዋን እና ምስጋናም ማቀርበልኛል። መጀመሪያ ስልጤ ዞን መስማት የተሳናቸው ትምህርት ቤት አልነበረም። በሰጤን ሰላሳ አባቴ አባቴ ስም መሐመድ ይባላል። ምንም ትምህርት የለምበር ልጆች አልነበርንም እና አባቴም በዚያ ጊዜ እኔ ካደግኩም በኋላ በዛ አካባቢ ከሌሎች ጋር ተነጋግረው ለምን ትምህርት ቤት አይከፈትም የሚል ሀሳብ ተነሳ። ይህንም የተነሳ በ1945 አባቴ በዛን ጊዜ አስተዳዳሪ ስለነበረ ብዙ ሀሳቦች ያመጣል፣ ከሌሎች ጋር ይመካከራል። ብዙ ሲሯረጥ እና አባቴ ጥሮ ነበር። ትምህርት ቤቱን ለመክፈት ብዙ ጥረት አድርጓል። ዘን ማስተዳዳሪም ነበረ፣ ሌሎችም ስራ ነበረ። ሁለጊዜ ህጋክብ በበጎ ፈቃድም ያገለገል ነበረ። እንደገና ደግሞ በዛም በወራቤም ከተማ ሆስፒታልም እንዲከፈትም ጥረት አደረገ። በታምም ክን ጊዜ በአካባቢው ሆስፒታል አልነበረም ነበረ። ከዛ በኋላ በአካባቢው ትምህርት ቤት እንዲከፈት አድርጓል አባቴ እና ይሄን ሁሉ አሳብ ያመጣው አባቴ ነበረ። 199 እኔ ተወለድኩኝ። አምስት ልጆች አሉ። ከአምስቱ ልጆች እኔ ብቻ መስማት የተሳነኝ ነኝ። አባቴ የኔን አለመስማት ካወቀ በኋላ በጣም አዝኗል። ደንቁጠም ነበረ። እና በጣም አባቴ በቃኔ በአለመስማቴ ምክንያት ተጨንቆ ነበረ። ሌሎቹ አራቱ ይሰማሉ፣ እኔ አምስተኛ አንድ ብቻ አይሰማም። ምንድን ነው ብሎ በጣም እያሰበ ነበረ አባቴ እና ግን በጣም ይንከሳከሰኝ ፍል ጊዜ መስጊድ እንደሚወስደኝ አካባቢውን እያሳየኝ ነበረ እና ሌላ ሰው አማከረና ሆሳዕና መስማት የተሳናቸው ትምህርት ቤት አለ እዛ ለምን አትልከውም አሉ እና ተነጋገርን እና በቃ ወሳህና ለምን አይድም እዛ ቢማር ይሻሻል እንደሆነ በምልክት ቋንቋ ትምህርቱ ይሰጣል አሉ እና በጣም ስጨነቁ ነበረ እና ፋሚሊ ቢሆኑ በጣም በቃ ቡትም ነገር የላቸውም አቅምም አልነበረም። ቃ በአስራ ዘጠኝ ዘጠና አመተ ምህረት ጀምሮ ትምህርት ቤት እዛ መገባበት ነበር። ከዛ በፊት ግን የሚያስፈልገውን ነገር የትምህርት ማተሪያሎች በሙሉ እየተገዛይል ነበር፣ ችግርም ነበረ። አባቴ በቃ በዛ በአስተዳደር ሲሰራ በጣም ጎበዝ ነው። ግን በዚህ በኩል ደግሞ ሌላም ችግሮች ነበሩ። ተለንም ጉዳይ በጣም ያስጨናቃቸውም ነበር። ከብቶች አሉ፣ ፍየሎች አሉ። በቃ ለኔ ብለው ከብቶችንም ፍየሎችንም እንዲሸጡ አደረገ እና ከእናተ ጋር ተነጋገረ እና ና ይህ ገንዘብን ካገኙ በኋላ ልብስ ጫማ፣ የሚያስፈልገውን ቦርሳ ሌሎችን ሁሉንም ገዙልኝ አለ። ብቻ መስመስቻን ስለሆንኩኝ በ1990ና በቃ ቤተሰቦቼ በተለይ አለቀሰች። ምናልባት ቢጠፋስ ብሎ በጣም አሰቡ፣ በጣም ተጨነቁ። ሁለቱም በዚህን ጉዳይ ላይ ተነጋገሩ። ከዛ በኋላ ወሳና መስመስተነቸው ትምህርት ቤት ገባው። ቤተሰቦች ወራቤ ከተማ ነው ያሉ እና ትምህርት ቤት ገባ በኋላ ቤተሰቦቼን በጣም ነፍቃቸው ነበረ፣ ያለቅሱ ነበረ። እና ወሳኔ ትምህርት ቤት ስገባ ድፎች ምልክት ቋንቋ ሲጠቀሙ በቃ እኔ ምንም አላቅም ነበር። አዲስ ነገር፣ ቀስ በቀስ ነው ከነሱ ጋር የምንቀሳቀሰው። ሁሉ ነገር ሁሉ እዛ በሙሉበት ወሳኔ ሲሆን በቃ የማስበው ቤተሰቦቼን ነበር። መጀመሪያ ዜሮ ክፍል ነው የገባሁት። ኤቢሲዲ ተማርኩ፣ ሃለ አእመራዋ ተማርኩኝ። በቃ በእጅ ፊደል እያሳዩ እዩ ሃ እንዴት ነው ኤ እንዴት ነው፣ አስተማሪ በቃ እያስተካከለኝ ትክክል ከሆነ ትክክል፣ ስህተት ከሆነ አይደለም እያሉ እያስተካከሉ እማር ነበረ። በአመቱ ሰኔ መጨረሻ ላይ አባቴ እዛ ውሳን አመቶ አየኝ። እዛ አገበኘኝ፣ እኔንም እቅፍ አድርጎ ሳሙኝ። ኦኬ፣ እስከ ስድስት እዛ ተማርኩና ወደ ወራቤ መጥቼ እዛ ከሚሰምት ጋር ተማርኩኝ። ምልክት ቋንቋ የለም። ግን ዝም ብዬ በማየት ብቻ ወራቤ እዛ የተማርኩት እና አስተማሪዎችም እንዴት ነው የሚማረው እያሉ ይጠይቁ ነበረ። ግን በመጽሐፉ ነው። ግን አስተማሪው እኔ ክፍሎት ውስጥ ያመጽፋቸውን ነገር ያል እና በጣም ደስ ይለው ነበር። የመጽፋውም ጥሩ ነገሮች ነበሩ እና አባቴም ያበረታታኝ ነበረ እና ወራቤ ትምህርት ቤትም ከሚሰፍን ጋር ተምሬአለሁ። ሁለት ሺህ ሰባት አባቴን አባት ነበር፣ በጣም ታመመ እና በጣም በዛን ጊዜ አባቴ በሞት ተለየ። የዛንዴ ደግሞ ያዘን ክምት ነበረ፣ በጣም አዘነ፣ ቤተሰብም አዘነ። እናትን ማደራ በሎት ነበረ። አስራ ሁለተኛ ክፍል ሲደርስ ወደ ዩኒቨርሲቲ እንዲገባ አበረታቶ ትያሉ ምክር ይሰጡ ነበረ። ዩኒቨርሲቲ ገባው አራት ዓመት በአዲስ አበባ ዩኒቨርሲቲ ተመረኩኝ። ከዛ በኋላ ከተመረኩኝ በኋላ ወራቤ ከተማ ስራ ጀመርኩኝ። በጣም ደስ የሚል ነው። በጣም ደስ የሚል የሚመስጥ ታሪክ ነው የነገርከን ና ለሌላው መስማት የተሳናቸው ወጣቶች ራሱ ትልቅ ማስተማሪያ ነው ብዬ አስባለሁ። ለእኔም ቢሆን ማስተማሪያ ነው። በጣም ደስ ይላል። አባት ግን ትልቅ ባለውለታ ነበሩ። ለመስማት የተሳናቸው ትምህርት ቤት ይህን ያክል እንዲመሰረት፣ ሆስፒታሎች እንዲከፈቱ፣ ሰዎች ስለመስማት የተሳናቸው ግንዛቤ እንዲኖራቸው በጣም ትልቅ አስተዋጽኦ አበርክተዋል ና ያልተነገረላቸው ጀግና ነበሩ ማለት ነው። ልክ እንደዚህ ሚዲያዎች ላይ እየወጣ ስለ አባት ገድል ታሪክ መናገር አለብህ አይደል እንዴ? አንተ ካልተናገርክ ማንም አይናገርላቸውም። በዚህ ጊዜ ደግሞ እንዲ ለመስማት የተሳናቸው ትኩረት የሚያደርግ ትምህርት ቤት መከፈት አለበት፣ ሆስፒታል መከፈት አለበት ብሎ ትኩረት የሚያደርግ ሰው በጣም ትልቅ ነገር ነው። በጣም ደስ ይላል። ግን አንተ ወደ ስራው ስትገባስ ደግሞ መጀመሪያ አንተን ለመቀበል አልከበዳቸውም ማለት መስማት የተሳነው ነው ምን ይሰራል መስራት አይችሉም ተብሎ የሚታሰብ ነገር አለም። እና ከዛ አንጻር እንዴት ተቀበሉክ? እንዴት የመጀመሪያው ችግሮች ያጋጥመዋል። መቼም ቻሌንጆች አሉ። እነዛ ቻሌንጆች ምን ነበሩ? እሺ፣ ፍለትሻለ መጀመሪያ ወራቤ ከተማ ስራ የጀመርኩት በስፖርት ዲፓርትመንት ነው፣ ከሚሰመትን ጋር እና በስፖርት ዲፓርትመንት ስራ ሲጀመር ሁሉም የሚሰሙ ናቸው። እኔ ብቻ ነኝ መስማት ተሳነኝ። እና ከዛ በኋላ ውጭ እዛ በወራቤ ከተማ መስማት ሰነች አሉ በውጭ አለ ትምህርት የለም፣ በምልክት ቋንቋ ደግሞ መማር የለም። ምን ይሻላል የሚል ነገር ያሰብኩና ሀሳብ አመጣው ከሌሎች ጋራ ተዋየው። ከዛ ላይ ይሄንን ሀሳብ አቀረብኩና፣ እንዴት ይሻላል መስማት የተሳናቸውም ትምህርት ሲከፈት በምልክት ቋንቋ ስልጠና እንፈልጋለሁ የሚል ነገር ሀሳብ አቀረብኩኝ። ወራቤ ከተማ አስተዳደር ጥያቄውን አቀረብኩኝ እና ያቀረብኩ ጥያቄ የሚያስፈልገውን ሰጠኝ፣ ወንበሮች ሰጠኝ፣ መማሪያ ድጋፍ በሙሉ አደረጉልኝ። እኮ እና እዚያ ያሉት በሙሉ ምልክት ቋንቋ እንዴት ነው የሚለውን ነገር የምልክት ቋንቋ በማየት ነው መማር ይቻላል፣ ምናምን ይህን ሁሉ ነገር አይዟችሁ የሚል ነገር ሀሳብ ሰጥተውም በርቱ ብለውናል። ወንበርም ሰጥተውናል። አለም በቃ ይህን ሀሳብ ስትቀርብ መስማት አይችሉም፣ መማር አይችሉም የሚል ነገር በፍጹም ከዛ አልተነሳም። አይዟችሁ፣ በርቱ፣ ተማሩ የሚል ነገር ነው ሀሳብ የቀረበው። ዩኒቨርሲቲ የወራቤ ዩኒቨርሲቲ ዶክተሩም፣ በጣም አድርጌ አመሰግናለሁ፣ ድጋፍ አድርገውልናል። ገጠርን በከተማ የሚኖርም መስማት የተሳናቸው በሙሉ ወደ ትምህርት ቤት እንዲመጡ በቃ እንቀስቀሳ እያደረገን ነበረ። በጣም ብዙ አሉ፣ ቋንቋምንም አይችልም ምንም ሳያቸው፣ እኔ ልጆቹን አሰባሰብኩና ወራቤ ከተማ ይህንን ስራ ጀመርኩኝ። በቃ እነዛን የተሰባሰብካቸውን የምልክት ቋንቋ ማስተማር ጀመርኩኝ። የመንግስት ኃላፊዎችም አልፎ አልፎ እየመጡ ማየት ጀመሩ። ደስ አላቸው። ጥሩ ነው፣ በርቱ አሉ። በቀስ መስማት የተሳናቸው ከገጠርም ከከተማም ያሉትን በሙሉ ምልክት ቋንቋ ሲማሩ በጣም ደስ አላቸው። እየተሻሻሉ መጡ፣ እያወቁ መጡ። በሳምንት ቅዳሜና እሁድ ብቻ ስልጠናውን የምንሰጠው በራሴ ፈቃድ ነው። ይህን ስልጠና የምንሰጠው እና በስልጠናው የመንግስት ኃላፊዎች እየመጡ እየጎበኙናል፣ ድጋፍ ያደርጉልናል። ከአንድ ምትቆየውና አንድ አመት ብቻ እዛ ሳስተምር ቋንቋ ምልክት ቋንቋ ሳስተምር ሁሉም መስመሰላቸውን በሙሉ ደስ ብላቸው ቆይቷን ወላጆቻቸውን መጡ። በትምህርት ቤት ውስጥ የሚማሩትን አዩ፣ ደስ አላቸው። ከዛ በኋላ ወላጅ ጋር ተወያየንና መቼ በመደበኛ ትምህርት ይጀመር የሚል ነገር ተነጋገርን እና፣ በቃ መስከረም ትምህርት ይጀመር የሚል ነገር ሀሳብ ቀረበ። ዩኒፎርም ያስፈልጋል፣ ደብተር ያስፈልጋል፣ እስክሪብቶ ያስፈልጋል። ይህን ነገር ደግሞ እንዴት አድርገን እናሟል የሚል ተነጋገርን። እኔም በነፃ ነው የማስተምረው በነፃ ነው ማስተምረው። እኔ ስራ ቢኖረኝ መስማት የተሳናቸውን የምልክ ቋንቋ ስልጠና እየሰጠ ይገኛሉ። አንዳንድ ወላጆቹ በቃ እያዝናሉ፣ እያለቅሳሉ እና በቃ እኔ በነጻ ታገለግል ደስ ብላቸው በቃ እያመሰግኑኛል። እና የመንግስት የትምህርት ቤቱ ዋና አለፉ ራሱ ይሄንን ስራይን አይተው በጣም ደስ ብሏቸው በርታ ብለውኛል። አሁን ትምህርት ቤቱ አንደኛ ደረጃ ትምህርት ቤት ነው። ምን ያክል ተማሪዎች አሉበት? አሁን ተማሪዎቹ አርባ አምስት በላይ ተማሪዎች አሉ። መስማት የተሳናቸው የሆኑ የምልክት ቋንቋ የሚማሩ ነው በዞን እና ወደፊት በቃ በሰፊ ስራ ለመስራት እና ቦታ ይሰጣቸዋል የሚል እየጠበቀን ነው። አሁን በትንሽ ክፍል ነው እየሰራን ያለ ነው። ትራንስፖርት አለ፣ ምግብ አለ። ይሄን ሁሉ ለማሟላት ከዚህ በላይ አርባ አምስት በላይ አሉ። አሁን እነዚህ አርባ አምስቱ ተማሪዎች ምገባ የለውም አይደል? ምገባ የላቸውም። ስለዚህ አዳሪ አይደለም ትምህርት የሚማሩ ከሰኞ እስከ ዓርብ ጧት ጧት ብቻ ነው። ከሰዓት በኋላ ወደ ቤት ነው የሚሄዱ። ስድስት ሰዓት ድረስ አስተምረን ከሰዓት በኋላ ወደ ቤታቸው። ግማሽ ቀን ነው፣ ጧት ጧት ብቻ እስከ ስድስት ሰዓት፣ ከዛ በኋላ ወደ ቤታቸው ነው የሚሄዱ። ከሰዓት በኋላ የለም። እሺ፣ ትምህርት ቤቱ በመንግስት ስር ነው ያለው ወይስ የግለሰብ ነው? ትምህርት ቤቱ በመንግስት ስር ነው ያለው። መንግስት መንግስት የሚያውቀው ነው። እሺ ስለዚህ በመንግስት ስር ከሆነ ለምን ባጀት አልተበጀለትም? አሁን ለምሳሌ አንተ ቀደም ሲል መስማት የተሳናቸው ወላጆችም ራሳቸው መስማት የተሳናቸውም ብዙ ጊዜ በደህንነት ስር ነው ያሉት፣ ኢኮኖሚካሊ በጣም አስቸጋሪ ነው ብለህኛል እና እንደዛ ስለሆነ እኛም በነፃ ነው የምናስተምረው እኔን ጨምሮ በነፃ አስተምራለሁ ብለሃል። ስለዚህ ለምን በነፃ ታስተምራለህ ማለት መንግስት እንደ ማንኛውም ትምህርት ቤት ባጀት በጅቶ የሚቆጣጠረው ትምህርት ቤት ከሆነ ባጀት ይኖረዋል ብዬ አስባለሁ እና ባጀት ከኖረው ደግሞ ለምን መምህራኖቹ ደሞዝ አያገኙም? ምክንያቱም መምህራን ደሞዝ ማያገኙ ከሆነ እዛ ትምህርት ቤት ለመሄድ ይገደዳሉ። አንዳንድ ጊዜ ክፋት ኖሮባ አይደለም ግን ያ ሰው ለመኖር በራሱ ገንዘብ ያስፈልገዋል አይደል? ጊዜውን ሰውቶ ነው የሚመጣው እናንተ ጋር እና የራሱ የሚተዳደርበት ነገር ይፈልጋል። በእርግጥ እንደ ተጨማሪ እንደ ቮለንተር ወይም በጎ ፍቃደኛ፣ ልክ እንዳንተ ማገልገል አንድ ነገር ነው። ግን ለሌሎች መምህራን መጥተው እንዲያስተምሩ ሞራሉ እንዲኖራቸው፣ መነሳሳት እንዲፈጠር፣ በሌሎች ዘንድ ግንዛቤ እንዲኖር ያ ያለመሆን የግድ አንዳንድ ጊዜ ወጪ ማውጣት ግድ ይላል። ና በመንግስት ስር ከሆነ ባጀት ለምን አል የለውም፣ ነው ይህ ጥያቄ። አንድ ዓመት ቆይታ በበጎ ፈቃድ አገልግል ነበረ እና ይህንን ጉዳይ እዛ ሲወያዩ ነበረ እና እንዴት ነበረ ያልተከፈለ የሚለው ነገር እና ሌሎቹ እዛ ደመወዝ ተከፍሏቸው የሚሰራ አሉ፣ ግን ለእኔ ብቻ ነው ደመወዝ የማይከፈለኝ እየሰራን ነው ያለ። አይ በጣም ደስ ይላል። አሁን ግልጽ ሆኖልኛል። እሺ እስቲ ፈድሉ፣ አሁን ከዚህ በኋላስ አሁን በርካታ ስራዎችን እንግዲህ ስትሰራ ቆይተሃል። ከአባት በወረስከውን በጎ ነገር ብዙ ነገሮችን እያበረከት አያለሁኝ። እኔም ሶሻል ሚዲያ በደንብ ነው የማየው፣ መስማት የተሳናቸው በደንብ እንዲሁም ሶሻል ሚዲያ ይከታተላሉ አይደለ? ጽሁፎችና ቪዥዋል ነገር ስለሆነ በደንብ ይከታተሏሉ አያለሁኝ። እኔም የሰራቸውን ስራዎችና አሁንስ፣ አሁን ላይ ሆነ ስትመለከተው፣ ያ ያለፈውን ጊዜ ትተህ፣ አሁን ላይ ሆነ ስትመለከተው፣ ሰው ለአንተ ምን አይነት አመለካከታለህ? እዛ ወራቤ አካባቢ ያለ ሰው ብዙ የራሳችን በቃ በዛ በተለምዶ ቋንቋ ነው የምንጠቀመው። እና እና ቋንቋውን ሙሉ ባያችሉም እዛ የተለምዶ የምንግባባበት በዛ ምክንያት ነው። አብረን እየሄዱ በዛ ትምህርት ቤት ጉዳዮችን እነሱ ይተረጎሙለኛል። እንደ አስተርጓሚ ይጠቀሙባቸዋል። ምልክት ቋንቋ ባያችሉም ያው በጽሑፍም አንዳንድ ጊዜ በተለምዶ ቋንቋዎችም በነዛ እየተግባባን ጉዳይ እናስስብ ነበረ ትምህርት ሌሎችንም ስራዎች ለመስራት እኔ ወደፊት ባልኖረም ቀጣይ የሚመጡት ትውልዶች እነሱ መስራት አለባቸው የሚል ሀሳብ ተነስቶ ነበር እና እዛ በወራቤ ከተማ አስተዳደር ሁል ጊዜ ስራውን እንቅስቃሴ በቃ ያበረታታናል። እና እስካሁን ድረስ እዚህ የደረስነው በነሱ ብርታት ነው። የወደፊት እቅዶች ምንድን ናቸው? እና ወደፊት በወራቤ ከተማ መስማት የተሳናቸው ማህበር አለ እና ትምህርት ቤትም በቋሚነት እንዲያስፈልጋል። እነዚህ ሁሉ ወደፊት በደንብ በዚህ ላይ ለመስራት ሀሳብ አለኝ። መጀመሪያ ቅድሚያ የሚሰጠው ትምህርት ቤት ላይ ነው፣ መስማት የተሳናቸው ትምህርት ቤት ነው። ሁለተኛ ደግሞ ማህበርም የበጎ ፈቃድ አገልግሎት ስራዎችን መቀጠል የሚል ነው። ምንም ችግር የለም። በመትመሰላቸው ምንም ያው እጅ አለ ምን አለ ሁሉም አካላችን ደህና ነው። መስራት እንችላለን እና እንደ ሌሎች ጤናማዎች መስራት የሚቻለውን ስራዎች መስራት እንችላለን እና በስፖርት ዲፓርትመንት ስራሉ ምልክት ቋንቋ ደግሞ እንደገና አስተምራለሁ መጥላለሁ። እዚህ ካሉት እስከ አዲስ አበባዎቹ ጋር ግንኙነት አለክ? በወራቤ በቃ ስራ ስለማም ጊዜ የለኝም እና ብዙ ጊዜ አዲስ አበባ አልመጣም እና ቤተሰቦች ሁሉ አሉ። መስማት የተሳናቸውንም ደግሞ በትምህርትም በምልክት ቋንቋ ትምህርትም እዛ ስልጠና እየሰጠ ነው የምገኘው። እና ትርጓሚ እዚህ አገኘ አንቺን ነው ለመጀመሪያ ወደፊት ጊዜ ባገኝ አዲስ አበባን ማህበር መስማት የተሳናቸው ማህበር ጋር እዛ ጋር ሂጀ የምንጋገር እንፈልገ እና እዚህ ያለው ማህበር ወራቤ ያለው ማህበር አብረን የምንሰራበት መንገድ እሱን ማሰብ አለ እና ወደፊት አስተርጓሚ በደምብ ማሰልጠን እንፈልጋለን። እስቲ ጥያቄዎችን በእኔ በኩል ጨርሻለሁ። አንተ ቀረ የምትለው ሀሳብ ካለ ማስተላለፍ የምትፈልገው ነገር ካለ ምንም ነገር እንዳይቀር አድርገህ አስተላልፍ። እሺ፣ አመሰግናለሁ ወራቤ አስተዳደረን አቶ ያሲን በጣም አድርገ ነው የማመሰግነው እና ወራቤ ዩኒቨርሲቲ ደግሞ ዶክተር ዩኒቨርሲቲ የወራቤ ዩኒቨርሲቲ ዶክተርን በጣም አመሰድጋ አመሰግናለሁ እና አባቴን እናቴንም እንዲ ላደረጉልኝ ድጋፍ እዚህ እንዲደርስ ላደረጉትንም እነሱንም በጣም አድርጌ አመሰግናለሁ። አንቺንንም በጣም ነው አመሰግንም። ስለ ትምህርት ቤትህ ጥሪ ማድረግ የምትፈልገው ካለ አሁን 2018 ነው፣ አዲስ መስከረም ነው። አዲስ ተማሪዎች ሊመዘገቡ ይችላሉ፣ ግን ትምህርት ቤቱን ላያውቁ ይችላሉ። ማለት መስማት የተሳናቸው ልጆች ያሏቸው ወላጆች ትምህርት ቤት የት ልጆቼን ላስመዝግብ ብሎ ሊያስብ ይችላል እና ትምህርት ቤታችሁ የት አካባቢ እንደሆነ ምን እንደምታስተምሩ፣ መስከረም ሀያ አምስት በኋላ ትምህርት ቤት ይጀምራል እና ማንኛውም እዛ መስማት የተሳናቸው መጥተው መማር ይችላሉ። በገጠር የሚገኙ ቦራዊ ያሉትም እነሱም እዛ መጥተው የምልክት ቋንቋ መማር ይችላሉ። የአካባቢ ሰዎችም ወደ ትምህርት ቤት እንዲሄዱ ቅስቀሳ ማድረግ አለባቸው። ቤት መቀመጥ የለባቸውም እና ወራቤ ከተማ መጥተው የምልክት ቋንቋ መስማት የተሳናቸው ሕፃናት እንዲማሩ አድርጓቸው በአካባቢ ያሏቸው ወደ ትምህርት ቤት ላኳቸው፣ እና ቋንቋ መግባያ ነው። ስለዚህ ትምህርት ቤት እንዲሄዱ አበረታቻቸው። የመስማት የተሳናቸው ወላጆችም ካላወቁም በአካባቢ ያሉት ህብረተሰብም ለወላጆችም ይህንን አሳብ በማቅረብ ትምህርት ቤት እንዲሄዱ ግፊት ያድርጉ። በጣም አድርጌ አመሰግናለሁ። አንቺንም በጣም አመሰግናለሁ። እዚህ ድረስ መጥተህ ጥሩ ቃለ ምልልስ ስላደረግን፣ ስለ ትምህርት ቤታችሁ ስላወራህ፣ ስለ ስልጤ ዞን ወራቤ ከተማ ትንሽም ቢሆን ትምህርት ስለሰጠህን በጣም አድርገን እናመሰግናለን። አንድ ቀን ደግሞ እንመጣና ትምህርት ቤቱን በአካል የምናይ ይሆናል። አመሰግናለሁ። ፕሮግራማችን እንግዲህ የተከታተላችሁትን ይመስል ነበር። ከፈድሉ መሀመድ ጋር ነበር ቆይታ ያደረግኩት። ሳምንት በሌላ ርዕሰ ጉዳይ በሌላ እንግዳ የምንገናኝ ይሆናል። መልካም ጊዜ